ዛሬ በዩትዩብ አንድ ሺ ሰብስክራይበር እና አራት ሺ ወቻ አወር እንዴት መሙላት እንደምትችሉና በዩትዩብ ዶላር እንዴት መስራት እንደምትችሉ እኔ ነግራችኋለሁ። በዚህ ቪዲዮ በጣም ታተርፉበታላችሁ። ከኔጋር ጋር ቆንጆ የሆነ የኔን ትንሽዬም ብትሆን ተሞክሮዬን በግልጽነት ያለ ምንም መደበቅ አጫውታችኋለሁ ፈለኩት እጅግ በጣም ቁም ነገር የሆነ ጫዋታዎች እና የምንጨዋወተው፣ በተለይ ደግሞ ስለ ዩቲዩ ዩቲዩብ መጀመር ላሰባችሁ ሰዎች እኔ በእርግጥ ገና ጀማሪ ነኝ። ቢሆንም አሁን ላይ ጥሩ መስመር እያያዘልኝ ነው እና ዩቲዩብን ስትጀምሩ አራት ሺህ ወቻወር እና አንድ ሺህ ሰብስክራይበር እንዴት መሙላት እንችላለን የሚለው የመጀመሪያ በጣም ፈታኝ የሆነው ጊዜ ነው። እውነት ለመናገር እኔ በጣም በጣም አታግሎኛል። ግን አጭር በሚባል ጊዜ ውስጥ ሞኔታ ይዞኛለሁ። እግዚአብሔር ይመስገን እግዚአብሔርም ረድቶኝ እናንተም ተመልካቾቼም፣ ቤተሰቦቼም፣ ሁላችሁም ከሌብዬ አመስገን ማመስገን ራሱ እስኪያቅተኝ ድረስ በርካታ የሆናችሁ የኔ ወዳጆች፣ ለዛ በጣም አመሰግናለሁ። ግን አሁን በርካቶች ለመጀመር ያስባሉ፣ ያመነታሉ። ዛሬን ጀምር፣ ነገን ጀምር እያሉ ምንም ሆነ ምን ጀምሩ፣ በቃ ካለመጀመር መጀመር ይሻላል። ለዩቲዩብ ዋነኛው ቅመት ተከታታይነት ያለውን ቪዲዮ በተመሳሳይ ሰዓት፣ ለምሳሌ ሰኞ 12 ሰዓት የምትለቁ ከሆነ ሁሌ ሰኞ 12 12 ሰዓት ላይ፣ ማክሰኞ ከመረጣችሁ እንደዛ። ሰዓቱንም እለቱንም የምትወስኑት እናንተ ናችሁ። ያንን ሰዓትና እለቱን ወስናችሁ ስትለቁ ለዩቲዩብ ቶሎ ሞኒታይዝ ለመሆን ያግዛችኋል ወይም ይረዳችኋል ማለት ነው። ቪዲዮአችን ስትቀርጹ የተለያዩ አንግሎችን መጠቀም እንዲሁም ደግሞ የተለያዩ ሎኬሽኖችን መጠቀም አለባችሁ። አሁን እኔ ይህንን ቪዲዮ እየቀረጽኩ ያለሁት በአንድ ስልክና በዝች ማይክ ነው ማለት ነው። እናንተም እንደዚህ አድርጋችሁ መስራት ተከፋይ መሆን ትችላላችሁ በዩቲዩብ የመጀመሪያዎቹ 15 ሰከንዳት ወሳኝ የሚባሉ ሰከንዶች ናቸው። በነዛ ሰከንዶች ውስጥ የምትሰሩትን ስራ በአጠቃላይ ማለት ይቻላል ለተመልካቾቻችሁ መናገር መቻል አለባችሁ። ተመልካቾች ያኛው ከሳባቸው ቀጣይ ቪዲዮቻችሁን እንዲያዩ ይረዳቸዋል። ዩቲዩብ ላይ በርካቶች የተለያየ ቅስም ሰባሪ ኮመንትን ቢጽፉም፣ አንዳንዶች ደግሞ እናንተን ሊያጠነክር ልታሻሽሏችሁ የሚችል ሀሳቦችን ይጽፋሉ። ና እንደዛ ለሚጽፍላችሁ ተመልካቾቻችሁ ወይም የእናንተ ቤተሰብ ናቸው። ና የእነሱን ሀሳብ ማዳመጥ፣ ማስተካከል አሻሽሉ ያሉትን ነገር ደግሞ ማሻሻልም ተገቢ ነው ብዬ አስባለሁ። ከዩቲዩብ በተለይ ለጀማሪዎች ለእንደኔ አይነቷ ማለት ነው ከመቶ ሀያ ሺ በላይ ቪው ማግኘት ማለት በጣም ከባድ ነው። ትልልቅ ቻናሎች እንኳን ያን ያህል ለማግኘት ብዙ ጥረትን ያስፈልጋል። እና በጀማሪ ደረጃ ከመቶ ሀያ ሺህ በላይ ቪዲዮ እየታየልኝ አለ። እሱን እዚህ ካርዱን አስቀምጥላችኋለሁ። እንደገናም ደግሞ በመቶ ቤት የሚቆጠሩን ቪዲዮ አለ። እሱንም እዚሁ ጋር አስቀምጥላችኋለሁ እየገባችሁ እዩና ትማሩበታላችሁ። ከኔ ስህተት ማለት ነው። እናንተ ግን ቆንጆ የተሻለ ስራን ሰርታችሁ እንደማገኛችሁ በጣም እርግጠኛ ነኝ። በሀገር ውስጥም ከሀገር ውጭም የምትገኙ ተመልካቾቼ ወይም የኔ ቤተሰቦቼ፣ ለእኔ እቃ መላክ ከፈለጋችሁ፣ ደብዳቤም ሊሆን ይችላል። ምንም ነገር ለእኔ መጽሐፍ ከፈለጋችሁ 1927 ፖስታ ሳጥን ቁጥሬ ነው። እዚህ ፖስታ ቤት በጣም በርካታ ጊዜ በተደጋጋሚ እየመጣሁ የሳጥን ግን ባዶ ነበረ። ዛሬ ግን የምፈልገው ወረቀት መጥቷል፣ አልመጣም አላውቅም። እሱን እንከፍታለን፣ አብረን እናያለን። እኔ ምስካይ ድረስ በጣም ጓጉቻ ያለሁ። ከዛ በፊት ግን ዩቱዩብ ስትሰሩ መንገድ ላይ አስፓልት ላይ ምናምን ለመስራት ትንሽ ነገሮች ጫና ሊበዛባቸው ይችላል። የምትሄዱባቸውን ቦታዎች ያን ያህል ፍቃድ ላታገኙ ትችላላችሁ። ግን አሁን እኔ የምገኘው ፖስታ ቤት ፊት ለፊት የሚገኝ አንድ ትልቅ ፓርክ ውስጥ ነው። እዚህ ፓርክ ውስጥ ለመግባት መቶ ብር ያስከፍላሉ። መቶ ብር ከፍላችሁ ግን አንድ ቪዲዮ ብቻ ሰርታችሁ ሳይሆን መውጣት ያለባችሁ ሁለት ሶስት አራት ቪዲዮዎችን ሰርታችሁ ብትወጡ ለእናንተም ወጪውን የተወሰነ ነገር ለማዳን ትችላላችሁ ማለት ነው። የዩትዩብ ስራ ያን ያህል የምታስቡትን ያህል ቀላል አይደለም። ቀላል ነው ብዬ ላጣጥልባችሁ ወይ ላቃለልላችሁ አልችልም። ግን ምንድን ነው፣ ምን ይፈልጋል? ሁሌ ተከታታይነትን ትግስተኛ ትግስተኛ መሆን ያስፈልጋችኋል። በቋሚነት የምትለቁበትን ሰዓት መምረጥ ወይም መወሰን አለባችሁ። እንደኔ የምመክራችሁ ያው እኔም ከመካሬ ከአስተማሪ ከእሸቱ የወሰድኩት ሀሳብ ነው፣ የራሳችሁ የሆነ ቪዲዮችሁን ማኔጅ የሚያደርግላችሁ እናንተ ዳይሬክት የሚያደርግ ማናጀር፣ ኤዲተር የሆነ ቋሚ ሙያን ለባለሙያ መተው በሚለው አምናለሁና እንደዛ ነገር አድርጋችሁ ብትጀምሩ የበለጠ ስኬታማ ትሆናላችሁ። ሌላ ምንድን ነው እኔ በዚህ በአንድ ሺ ሰብስክራይበር እና በአራት ሺ ዋች ወቻውር በጣም በርካታ ፈተናዎችን አይቻለሁ። አሁን እኔ ብቁ ነኝ እያልኩ አይደለም እናንተን ለመምከር፣ ወይም አሁን ይሄ የእኔ ስኬት ጥግ ነው እያልኳችሁ ወይም ትልቅ ቦታ ላይ ደርሻለሁ እያልኳችሁ አይደለም። ግን በቃ ባለው ነገር ጀምሩ ባለው ነገር ዛሬ ነገ ሳትሉ ፍርሃታችሁን አስወግዳችሁ ጀምሩ። እኔ መጀመሪያው ቀኔን አረሳውም የእውነት በጣም ልቤ በጣም ይመታ ነበር ምን እንደምናገር አላቅም። እና በዛ ሰዓት የሆነ ጓደኛዬን ካሜራ ቅረጸኝ ብዬ ወይም ስልኬን ሰጥቼው ሰርቼ ቢሆን ኖሮ ዛሬ ላይ እንደዚህ ቀጣይነት ያለውን ስራ አልሰራም ነበረ። ያኔ ግን እኔ ግን ምንድን ነው ያደረግኩት ማናጀር ነው የቀጠርኩት። ማናጀሬ በቃ እጄን ይዞኝ የመምራትን ያህል ነው ያገዘኝ። እያንዳንዱ ነገር ስህተቶቼን፣ ይሄ አይሆንም፣ እንደዚህ አይባልም፣ እንደዚህ ይባላል ይሄ ትክክል አይደለም፣ ይሄ ትክክል ነው እያለ እየመራ እየመራ እየመራኝ ዛሬ ላይ በራሴ ቆሜ የተወሰነም አሁንም እገዛውን አልፈልግም እያልኳችሁ ሳይሆን ግን የተወሰነ ነገር ለማለት እችላለሁ፣ ወይም ካሜራ ፊትም ሳልፈራ ለመናገር እችላለሁ እንጂ ካሜራ ያስፈራል፣ ምንም ጥያቄ ውስጥ አይገባም። አያስፈራም እያልኳችሁ አይደለም፣ ግን ያስፈራል። ግን ያን ነገር ትወጡታላችሁ፣ ታልፎታላችሁ። በእርግጠኝነት ነው የምነግራችሁ። እንዲህ አይነት ስራዎችን ደግሞ ስትሰሩ በጎን አላማ ይዛችሁ ተነሱ። የሚገኘውን ገንዘብ አት እኔ አሁን ምን አገኛለሁ ወይ ምን ተጠቀምኩኝ ብዬ አይደለም የምሰራ ወይ ምን ተጠቀምሽ ብትሉኝ ቤት ኖሮኝ መኪና ኖሮኝ በዚህ ስራ ይሄን አግኝቼ ይሄን አህል ብር እንደዚህ ሜክ አርጌ ምናምን ልላችሁ አልችልም ግን ጀምሬዋለሁ መንገዱን ይሸዋለሁ ወቻውሪ ሞልቶልኛል እግዚአብሔር ይመስገን ሰብስክራይበሬ ሞልቶልኛል እግዚአብሔር ይመስገን ይሄ በጣም ትልቅ ነገር ነው ከዚህ በኋላ ልቁም ብል ራሱ የሚያስቆመኝ ነገር አይኖርም። ምክንያቱም መስመር ውስጥ ገብቻ ገብቻለሁና እና በዚህ አጋጣሚ ደግሞ ሌላው ልመክራችሁ የምፈልገው ዩቲዩበር መሆን ፍላጎት ላላችሁ ወጣቶች እባካችሁ አይርፈድባችሁ። በቃ ጊዜው የሶሻል ሚዲያ ነው እና ተጠቀሙበት። ይሄ ጊዜ፣ ይሄ እድል አይገኝም እና ወጣቶች፣ በተለይ ወጣቶች ላይ ትኩረት ማደርገው ጊዜያችሁን በሆነ ባልሆነ አልባሌ በሆነ ቦታ ላይ አታሳልፉ። ለምን ይሄ ስራ መልሶ እንደሚከፍላችሁ ከኔ በፊት የነበሩ በጣም በርካታ ትልልቅ ዩቲዩበሮች ምስክርነትን ሲሰጡ ሰምታችኋል። ያ ውሸት አይደለም፣ በቃ እውነት ነው፣ በትክክልም እውነት ነው። ስለዚህ ጊዜያችሁን፣ ገንዘባችሁን፣ ሀሳባችሁን ሁሉ ወደ ሶሻል ሚዲያው አምጡት። በጎ ነገርን ብቻ እንዳልኳችሁ፣ በጎ ነገርን ብቻ ለመናገር በጎ ነገር በጎ የሆኑ ኮንተንቶችን ለመስራት ሞክሩ በጣም ሌላው ለመክራችሁ የምፈልገው የዩቲዩብ ስልጠና ወጌሻ ላይ አሁን በዩቲዩብ በነጻ ማግኘት ትችላላችሁ። እኛ እኔ በተማርኩበት ጊዜ ያው ከፍለን በክፍያ ነበር። አሁን ያ ስልጠና የለም፣ ግን ሙሉ ኮርሱ ዩቲዩብ ላይ አለ። ስለዚህ እዛ ላይ ገብታችሁ ተምራችሁ ተረድታችሁ ስትሰሩ ሳያ ከሚሰራ አውቆ ያበላሸ ይሻላል። ምክንያቱም ሲያበላሽ ምን ጋ ነው የተበላሸውን የሚለውን ነገር ለመገንዘብ ወይም ቶሎ ለማወቅ ይችላልና ማለት ነው። እና እባካችሁን ጀምሩ። ይህን ማመን ይከብደኛል። በጣም እድለኛ ናቸው የነገራችሁ ቤተሰቦች፣ በቃ እድሌ ናቸው። በጣም ነው ማመሰግነው፣ የእውነት። በርካታ ወራት የለፋሁ የ1000 ሰብስክራይበር እና የ4000 ዋች አወር ውጤት የሆነው ጉግል ልኮልኛል ከአድሰን። ይህንን ውጤት ለማግኘት እውነት ለመናገር በጣም ከፍተኛ የሆነ ትግል ነበረ፣ ከፍተኛ የሆነ ፍጭት ነበረ። እች ወረቀት ማለት በቃ ምን ማለት እንደሆነች ዩቱዩብ ላይ የምትሰሩ ባለሙያዎች ታውቁታላችሁ። እስካሁን ግን የኔን ድክመት እየሸፈናችሁ ይሄን አስተካክል ይሄን አድርጌ እያላችሁ ከጎን ለነበራችሁ ሁሉ በድክመቴም በከፍታዬም በዝቅታዬም ለነበራችሁ፣ ይህን ስራ እንድሰራ ላበረታችሁኝ፣ እከሌ እከሌ እከሌ ብዬ መጥቀስ በጣም ለእኔ ከባድ ነው። ሁላችሁን ተመልካቾቼንም ሁላችሁንም ታቁታላችሁ ማን እንደሆናችሁ፣ እና በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ስለነበረን ጊዜ ሁሉ ስለቆይታችን ሁሉ በጣም አመሰግናለሁ። አሁን ደግሞ የበለጠ ቆንጆ ቆንጆ ሀሳቦች አሉኝ። ጥሩ ጥሩ ስራዎችን እሰራለሁ። አብረን እንቆያለን። እድሜ ለእናንተ። ከጎኔ ለነበራችሁት ሁሉ ይህ ለእናንተ ነው። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እንገናኛለን።